የዓለም አቀፍ ፋይናንስ ተቋማት ያለፈው አመት የሰብ ሰሃራ ሀገራት ኢኮኖሚክ እድገት አራት ነጥብ ሁለት ፐርሰንት እንደሚሆን ገምተው ነበር። ይሁንና በባለፈው አመት ሪፖርት እንደተመላከተው ኢትዮጵያ ስምንት ነጥብ አንድ ፐርሰንት የኢኮኖሚ እድገት አስመዝግባለች። በዚህ አመት ለሰብ ሰሃራ ሀገራት የተሰጠው ግምት ከአምናው እምብዛም የራቀ ባይሆንም ኢትዮጵያ ስምንት ነጥብ አራት ፐርሰንት ለማደግ አቅዳ ይህንን ለመተግበር ከፍተኛ ጥረት እያደረገች ትገኛለች። ባለፉት ስምንት ወራት የነበሩ የኢኮኖሚ እቅዶቻችን አፈጻጸም እንደሚያመላክቱት በሚቀጥሉት አራት ወራት ይህንኑ ተግባር አጠናክረን መድገም ከቻል በዘንድሮ ዓመት ካቀድነው ነው ከስምንት ነጥብ አራት በላይ ልናሳካ እንደምንችል ይጠበቃል።